የተከበራችሁ በመላው ዓለም ያላችሁ ኢትዮጵያውያን፣ ኤርትራውያን ወዳጅ ወገኖቼ እንኳን ሰላም መጣችሁ ወደ እኔ ቤት። ክፉ አይንካችሁ፣ በስራችሁ ስኬታማ ሁኑ። ያላገባችሁ ፈረሃ እግዚአብሔር ያደረበት ትዳር ይስጣችሁ፣ ያገባችሁ ደግሞ ፈረሃ እግዚአብሔር ያደረበት ትዳር ይሁንላችሁ። በልጅ ተባረኩ። የማታ እንጀራ ይስጣችሁ ያሰባችሁበት ድረሱ፣ ከክፉ ነገር ሁሉ ይጠብቃችሁ። የጠዋት አይከልክላችሁ የማታውንም እንጀራ ይስጣችሁ። ውድና የተከበራችሁ ቤተሰቦች፣ አዲስ የሆናችሁ ሰብስክራይብ በማድረግ አግዙኝ፣ ነባሮቹ ደግሞ ላይክ በማድረግ ቪዲዮን ጀምሯል። እንግዲህ ዛሬ ደግሞ እንደዚህ እስኪ ቆይ፣ ሰላም ልበላችሁ፣ ደግሞም ላስታውሳችሁ ሰብስክራይብ እንድታደረጉኝ እንድታግዙኝ አግዙኝ ልል ነው የመጣሁትኝ። ፀጉሬን እያበጠርኩ ማለት ነው፣ እንደተለመደው እኔ ፀጉሬን ማለት ነው እጠቀማለሁኝ። በቀደም ለታ ሰርቼ ነበር፣ የስጋ መጥበሻ እና የእንትን ቅባት ማለት ነው የዚህ የወይራ ዘይቱን ቅባት ሰርቼ ነበር። እሱን ተቀብቼ ታጥቤዋለሁኝ። አሁን ከታጠብኩት በኋላ ደግሞ በብሉ ማጂ ትጠቀማለሁ ማለት ነው። ለአሁን ለጊዜው ይችነች አለችኝ ጨርሳት ነው እገዛለሁ ደግሞ አዲስ ማለት ነው። አዲስ እስክገዛ ድረስ ብሉ ማጂክ በጣም ነው የሚጠቅመው ለፀጉር ቆንጆ ነው። ለተጎዳ ፀጉር ተጠቀሙ። እኔ ግን ምንድን ነው ችግሬ እኔ አልጠቀምም። አንድ ወቅት ታሞኝ ነበር በጣም ራሴን ጥዬው ነበረ። አሁን ነው እንደው እንኳን ራሴን ትንሽ ትንሽ ትንሽ እንትን ያልኩት እንጂ ያው ይጮሃል። ጸጉሬ ግን በነገራችን ላይ በጣም ከርዳዳ ጸጉር ነው ያለ። ግን ብሉ ማጂክ በጣም ጥሩ ነው ለከርዳዳ ጸጉር እራሱ ቆንጆ ቆንጆ ቅባት ነው። ተጠቀሙ እና ለውጥ አለው። የስጋ መጥበሻና የወይራ ዘይት ቅባት ሰርቼ ነበረ፣ ተቀብቼዋለሁ። ተቀብቼው ታጥቤ ማለት ነው። ይሄ ተቀብቼው እሱን ታጥቤ ማለት ነው። በአንድ ጊዜ ለውጥ ላናይ እንችላለን፣ ግን ትዕግስት ኖሩን ከተጠቀም ነው ማንኛውም ነገር ጥሩ ነው ማለት ነው። አብሶ ለእንትን አናታችን እንዳይደርቅ በዚህ በጾም ማለት ነው። እኔ ይህንንም እቀባለሁ። ይህ የነጭ ሽንኩርት ቫቲካ ማለት ነው። ነጭ ሽንኩርት ብቻውን በጣም ጥሩ ነው። በነገራችን ላይ ፊቴንም አንዳንዴ ይቀባዋለሁ። እኔ ግድ የለኝም፣ በጉር የለኝም፣ ምን የለኝም ግን እራሴ እንደዚህ አልጠብቅም። እንደዚህ መንከባከብ ላይ ትንሽ ካለውበት ከስራ አንጻር ጋር አይመችም። የውሾች ቤት ታውቃላችሁ አይደል? የውሾች ቤት ውሾች ያው ታማኞች፣ ጥሩዎች፣ መልካሞች ናቸው እንጂ እና ይሄንንም እጠቀማለሁ። ነጭ ሽንኩርቱ የማከርደድ ባህሪ ያለው ግን ምንድነው ቆዳዬን አይበላኝም፣ አያሳክከኝም። ይህን ስለምወደው ነው። እንትኑን ደግሞ የወይራ ዘይቱን የሰራሁትን እሱን አብሬ ቁጭ አርጌ እንትን ከምለው ማለት ነው። ከሱ ጋራ እንትን ከምለው ይሄንን እንትን ብለው ይሻላል ብዬ ነው። ይኸውላችሁ ፀጉሬ በጣም ደረቅ ነው። በጣም ተልባ ቆንጆ ነው። ለፀጉር የተልባና የአብሽ ውሃ በጣም መርጥ ነው። በሱ እንደዚህ በቅርንፉድ እንደዚህ ያው እያራራሳችሁ ማበጠር ትችላላችሁ። እኔ ቆዳዬ በጣም አለርጂክ አለብኝ። ምንም የሆነ እርጥብ ነገር ከነካኝ ሲያሳክከኝ ነው የሚውለው፣ ወይ ገብቼ መታጠብ አለብኝ። ስለዚህ እፈራለሁ። ደረቅ ነገር ላይ ነው ጫወታዬ፣ በደረቅ ነገር ላይ። አናቴ ላይ ግን ፈሳሽ ቅባት አላጣም። ጾም ካልሆነ ቂቤ ጾም ከሆነ ደግሞ ይሄን እንጠቀማለን ማለት ነው። በጣም ርካሽ ነው በነገራችን ላይ ሶስት ዶላር ከምናምን ነው። እዚህ ቤሩት ያላችሁ ማለት ነው፣ ግዙልኝ ብላችሁ ራሱ አንዳንድ ደግ ማዳሞች ይገዛሉ። ግዙልኝ ብትሏቸው ሊገዙ ይችላሉ። እኔ ግን ያው ራሴ ይገዛለሁ ከራሴ ግዙልኝ ብላችሁ ብታስገዙ ትችላላችሁ ከሚደርግ ፀጉራችሁ። እንደ ዜኒት አይሆንም። ዜኒት አንዳንዴ ላም ያደርጋል ጸጉር ነው፣ የጤና ይሁን የምን አላውቅም። እንደዚህ አይነት ነገር ደግሞ አልወድም፣ የሆነ ጸጉር ላይ ጥብቅ የሚል ነገር ምናምን አልወድም። ልስልስ አርጎ ያው የሚተው ነው እንጂ ጸጉር ላይ አሁን ይሄ ኮሽኮሽ ቢልም ጸጉር ውስጡ ቅባትነቱ ወደ ውስጥ ይገባል። ፎረፎር የለኝም፣ በነገራችን ላይ ድርቀት የለብኝም። ለምን ቅባትም እቀባለሁ ቂቤም እቀባለሁ። ጾሙ ሳይገባ በጣም በጣም ቆንጆ ነው፣ ተጠቀሙ። እውነት ይሄ የስጋ መጥበሻው ዘይት እና የእንትኑ ቆንጆ ነው። የወይራ ዘይት እና የስጋ መጥበሻ ሰርቼ ስሩና ተጠቀሙ። እውነት እኔ ብቻ ሳሉን ብዙ ሰዎች የሚሰሩ አሉ ብዙ ብዙ ሰዎች ግን አታስቀምጡት። እኔ አሁን ሶስት ቀን አስቀምጨዋለሁ ስጋ መጥበሻውን ተቀብቼ፣ ስጋ መጥበሻ ዘይቱን ተቀብቼ ሶስት ቀን አስቀምጨዋለሁ። አታስቀምጡ። ጭፍጭፍ አድርጋችሁ ተጠቅማችሁ ታጠቡት። ቂቤ አትጡ። አሁን ጾም ስለሆነ ነኝ ነኝህን እና ባብላቸውና በነኝ ጾሙ ሲወጣ ቂቤ ተቀቡ ቂቤ ተቀቡ። ምን አላ ዘንድሮ ትንሽ ነው ጾሙ፣ ቅርብ ነው ፋሲካ። መያዛ 12 የንስሐ ጾም ያርግልን። የተባረከ የንስሐ ጾም ያደርግልን? ጫፉ በጣም መቆረጥ ይፈልጋል። ተተኩሶ ካውያ ቤት ሄዶ ማን ይወስደናል የለም። ፍቃድ የለንም፣ አንሄድም። ስለዚህ እንደዚሁ እዚሁ ሽም እያደረግን እዚሁ ላም እናረጋታለን እንጂ ይ ተቆጣጠረ አበጥሬ አበጥሬ እና እንዲህ ይመስላል። ውድ እና የተከበራችሁ ቤተሰቦች እንዴት ይዟችኋል ብርዱ ስራው እንዴት ይዟችኋል? እግዚአብሔር አምላክ በስራችሁ ስኬት አማር ያርጋችሁ፣ ክፉ አይንካችሁ፣ ያሰባችሁት የልባችሁ መሻት ይፈጽምላችሁ። ይሄ ነው ብላችሁ የጎደለባችሁን ነገር ሁላ ይፈጽምላችሁ፣ ያልተሟላላችሁን ያሟላላችሁ። እግዚአብሔር መልካም ነው። እግዚአብሔር ይመስገን፣ ስሙ ይመስገን፣ ክብሩን እሱ ይውሰድ። እሱ ድንቅ ነው። ለእኛ የሚሆነንን ነው እንጂ የማይሆነን ነገርን አያደርግም። የሚቀረው ነገር ሁላ ለእኛ የማይበጀንን ሲሆን ነው። እሱ ለእኛ የማይሆነውን ለእኛ ይሆናል ያለውን የእኛ ነው። በጎደላችሁት ሁላ ይምላላችሁ። በረገጣችሁት እርጥብ እርጥብ ይሁንላችሁ። ሲሳይ በሲሳይ ይሁንላችሁ። ቤታችሁ ይባረክ። እንቅልፋችሁ ይባረክ። እውነት መኝታችሁ ይባረክ። ሕይወታችሁ ይባረክ። ገንዘባችሁት የሰራችሁት ገንዘብ ይባረክላችሁ በረከት ያውርድበት የሰራችሁትን ገንዘብ መባም እንድትሰጡ ያድርጋችሁ ለተቸገረና ለቤተ ክርስቲያን ደስ ይላል ለቤተ ክርስቲያንና ለተቸገረ ካላቻችሁ እንድታ የምታካፍሉ ያድርገን ከእኔ ጀምሮ ያድርገን እኔ በጣም ነው ደስ የሚለኝ እንዲህ አይነቱን ነገር ላይ በነገራችን ላይ ራስን ማድነቅ ራስን እንትን ማለት ጥሩ አይደለም እንጂ መቆለን በጣም በቃ በእንደዚህ አይነት ላይ በጣም ደስ ይለኛል፣ መሳተፍም ማድረግ እና እንደዛ አይነት ሰዎች አድርገን ካለን ሰጪ፣ የተቸገረን ረጂ አድርገን ይስጠን። እሱ እኛ ትንሽ ስንሰጥ እኮ እሱ ብዙ እኮ ነው የሚሰጠን። ሆይ በስማ ተመስገን። እውነት ትንሽ ለሰጠሁት ነገር እኔ ብዙ ነው የሚደረግልኝ፣ ብዙ ሳላስብ እጥፍ እጥፍ እኔ ሞክሬያለሁ። እኔ እንደዚህ አይነት ነገር አለኝ። በነገራችን ላይ በጣም ደስ የሚል በታምር በቃ የማልጠብቀው ነገር ነው፣ ከበድ ያለ ነው። እኔ ይገርመኛል። እንደዋላ እንዴ ራሱ ሰለስቦ በቃ እኔ ትንሽ ነገር አድርጌ ከሆነ እጥፍ ጥፍ ጥፍ። ኧረ በስመ አብ እግዚአብሔር ድንቅ ነው። ስለ እውነት እኔ እኔ እንጃ በጣም የወላችሁ እናንተ ጸጉሬ ደርቋል መሰለኝ ራሴ እንዴት እንደምን እንደምን ሲጮኽ ስሙት! ሲጮኽ ስሙት! ሲጮኽ ስሙት! የካስተር ኦይል እና የሥጋ መጥበሻ በሥጋ መጥበሻ የሠራሁት እሱን ነው የተቀባሁት። ካስተር ኦይል እና የወይራ ዘይትን ቀላቅዬ ከዛ ታጠብኩት። እኔ የኮንዲሽነር አልጠቀምም በነገራችን ላይ ለፀጉሬ ዳት ጸጉሬ ደርቋል። ያመኛል። በስመ አብ ምን ሆኖ ነው? የመጀመሪያ ጊዜ ደግሞ እንዲህ አይነት ነገር ምልክት ሰ- ይኸው አሁን እኔ ቫይታሚን ዲና ካልሲየም አልቆኝ ነው፣ በሰውነቴ ውስጥ ቆዳይ ደርቆ ነው። ለነገሩ ቅቤ ተቀብቶ አያውቅም። አሁን አይደል በየቀኑ ቅቤ ያጥቻላቱ። በዚህ ጋር የሆነ ጸጉሬ እየተመለጠ ነበረ የሆነ መድሃኒት እየተቀባሁት እያደገ መሰለኝ ቆይ ዛሬ አይዋለሁ፣ እሱ ጋር ልክፈል እና በመስታወት አይዋለሁ። የሚያይልኝ ሰው የለኝም። ቆይ በእናታችሁ በማርያም ምንም አልጎደለኝም። እግዚአብሔር ይመስገን፣ ልጆቼ እየላኩልኝ። የጤፍ እንጀራ እየበላሁ ነው፣ ሽሮ እየበላሁ ነው። እግዚአብሔር ይመስገን። እውነት እግዚአብሔር ድንቅ ነው። ሳላስብ ያመጡልኛል፣ ሳላስብ ይልኩልኛል፣ እንደ ሰርፕራይዝ ከየትም ከየትም ብለው ሰው ለምነው ይልኩልኛል። ግን ማለት ነው እማ ሰው የለኝም ብቻዬን ስለሆንኩ ያችን የጤፍ እንጀራ መብላቴ ትልቅ ነገር ነው አደለ? የጤፍ እንጀራ ሰው ሀገር ላይ ማግኘት ከባድ ነው እውነት። የስንዴ ጋር አግረን እንበላለን፣ ግን የጤፍ አንደኛ። ደግሞ ችግሩ ውይ የጤፍ በልታችሁ እዚህ ስንዴ ጋር እንመለሳለን ስትሉ ወይኔ ያለው ድብድብ ወይኔ ያለው ድብድብ በጣም ከባድ ነው። አይጣፍጥም፣ የስንዴው እንጀራ ለምን እንደሆነ እግዚአብሔር ይወቀው። እና ከዛ ሰው የለኝም ሰው የለኝም ስላችሁ ሞልቷል ልጆች ግን ሴትዬ አትፈቅድልኝም። በቃ ይሄ በጣም ይሰማኛል። እኔ በቃ ሰርቼ ምናምን ደስ ይለኝና ልበላ ሰርቼ ምናምን ሳቀርበው በቃ እና ድድና ዝግት ያረገኛል። ትውት ታረጓለሁ። በቃ ብቻዬ መሆኔ ይሰማኛል። በቃ ትውት። አንዳንዴ ብዙ ሆናችሁ መብላት ለምዳችሁ፣ ከብዙ ሰው ጋር መብላት ለምዳችሁ ምናምን ብቻችሁ ሆናችሁ ታያችሁ። እንጃ ሳይኖርም ሲኖርም በቃ የሆነ ነገር በቃ የምትበሏት ነገር ከሰው ጋር ስትኖር ወይ ስትጣፍጥ ወይ ደስ ሲል ወይ እንትን ሲል ለብቻ ግን በስማ ምንም በቃ እኔ እንደው እበላና ይጠርፈና ከድነዋለሁ። ደግሞ ያሳዝነኝ እና ደግሞ ማታ አልበላህ እለዋለሁ ከድነዋለሁ። በመንግስት አሞቅና በቃ እንደዛ ነው፣ ወይ አልበላው ወይ ይደፋል። በቃ ወይኔ ሰው ሰው ነው፣ ለሰው ልጅ ለሰው ልጅ ሰው ነው። በቃ ሰው ከምግብ በላይ ሰው ነው። የራበኛል ሁኝ በቃ ይመስለኛል፣ እንጀራ ማምሮኝ ይመስለኛል የሆነ በቃ በርበሬም ሽሮም አምሮኝ ይመስለኛል። እግዚአብሔር መስገን ምንም እንትን አላለብኝም አላጣውኝም፣ ግን በቃ ሰው ስለሌለ ብዙም ደስ አይልም። ሰው ጋር ስትሆኑ የምትበሉት ይጣፍጣል፣ ስራው ቀኑ ይሄዳል። በቃ እግዚአብሔር መስገን እግዚአብሔር መስገን ብቻ ተመስገን። እሱ የፈቀደውን አደረገ። እግዚአብሔር ያለውን አደረገ። ይኸው ፀጉራችን ወርዶ ወርዶ፣ ዛሬም ነገም ትናንትናም ከፍ አይል ዝቅ አይል እንዳትሉ። እግዚአብሔር ይመስገን እ እግዚአብሔር ይመስገን። ይህንኑ መላጣም ከመሆን ያዳነን አምላክ ክብሩን ይውሰድ እሱ። እንዴ ፀጉርም እኮ ማጣት አለ። ኧረ ሊሊ ኧረ ሊሊ ገፋችኝ እኮ ልትጥለኝ ነው። እንዲያላች ከዛ እንደዚህ ጨፍጨፍ እናደርግና አናታችንን አናታችንን። በዚህች ነገር ቆንጆ ነው መሰለኝ ተጠቀሙት። ምን ምን ይላል እኔ አላውቅም እኔ አላነብም። ብቻ ምንድነው እኔ እኔ ስቀባው ቆዳዬን አልቆጠቆጠኝም አላሳከከኝም። ስለዚህ እየተጠቀምኩት ነው። ግዙና ተጠቀሙ ቆንጆ ነው። እኔ አሁን ግን ሌላ ቅባት ስለተቀባው ፊቴን እራሱን የቻለ የፊት ቅባት ስለተቀባሁኝ አልቀባውም እንጂ እኔ ፊቴንም እቀባው ነበር ፊቴንም እቀባዋለሁ፣ ይሄንን ቅባት ማለት ነው። አንዳንዴ ደረቅ ማለት ባህሪ ሲያሳየኝ ፊቴ እቀባው ነበር። ከዛ ባልቪን ከፋርማሲ ስገዛ ለምንድን ነው ባልቪን የምትቀቢ እንዴት እንዴት እንዴት ብላኝ፣ ፋርማሲዋ ይሄንን የሆነ ቅባት ሰጠችኝ። አሁን ሮክ ቦታ ነው የው። ፀጉሬ ግን መሰባበሩ በጣም እየቀነሰ ነው። ብዙም አይደለም ማለት ነው። ባለፈው ይህን ነበር የሚያክለው፣ አሁን ግን ይህን ትንሽ ነው ትንሽ ነው፣ ብዙም አይደለም ማለት ነው። እንግዲህ ብሉ ማጂክ ጥቅሟ ጥሩ ነው፣ ጥሩ ነው፣ ጥሩ ነው። ተጠቀሟት። ይሄንንም የሽንኩርት ቅባት ተጠቀሙት ማለት ነው። ሁለቱንም ታገኛላችሁ ብዬ አስባለሁ። እንግዲህ ፈልጉና ሱፐርማርኬት ይሄንን ታገኙታላችሁ። የእኛውን ደግሞ እንትን ማለት ነው። ይሄ ጸጉር ሚዶ ግን ማበጠሪያ ማለት ነው። እንደው አጋጣሚ ሆኖ ነው የተጠቀምኩት እንጂ እኔ የኔ ጸጉር ሚዶዬን አሳያችኋለሁ። ጸጉሬ እንዲህ አይነት ከርዳዳና እንዲህ የበዛ እንዲህ እንትን የሆነ አልነበረም። የምጠቀማትን ሚዶ ብታዩዋት ዛሬ ግን ጸጉሬ እንደዚህ ከራሴ አኑሮ ከኑሯችንን ነው የሚያዩ ጸጉር ኑሯችንን ነው መስሎ የሚኖረው ማለት ነው። እንደ ኑሯችን እንደ ምቾታችን ነው የሚሆነው፣ ራሱን ቢሆን ከርዳዳን ቢሆን እንደ ምቾታችን ነው። ያው እንግዲህ ውድ እና የተከበራችሁ ቤተሰቦች ቪዲዮን ትወዱታላችሁ ብዬ አስባለሁ። በሌላ ቪዲዮ መለስ ብዬ እስክመጣ ድረስ ቸርሰንብቱ እግዚአብሔር ያክብርልኝ። ክፏኝታችሁ የማታ እንጀራ ይስጣችሁ። በስራችሁ ስኬታማ ሁኑ። አዲስ የሆናችሁ ሰብስክራይብ በማድረግ አግዙኝ። ቸርሰንብቱ